ሏን ድብቅ ማንነት አወቀች። አቶ ደረጀ ከሰላምዬ ጋር በፊት ላይ ግንኙነት እንደነበራቸው እና እናም ደግሞ መጀመሪያ ላይ መሸታ ቤት እንደምትሰራ ከዛም ህይወት ወጥታ የቤት ሰራተኝነት እነሱ ጋር እንደተቀጠረች እና ልጅን የታደረካት እያለች ሰላምዬ አቶ ደረጀን ስትሞግተው ሁሉንም ነገር ወይዘሮ ማርታ ሰማች። ተሰማኛለህ እስከ ዛሬ እዚህ ቤት የተቀመጥኩት የእውነት አንተንና ልጆቹን ብዬ ይመስልሃለይ? ወስ ደግሞ የምትሰጠኝ የወር ደመወዜ? እኔ የምፈልገው ልጅንና ልጅን ነው፣ ሀቅን ነው የምፈልገው። ስለዚህ ያ አረመኔና ጨካኝ ወንድምህ የት አደረጋት ልጅን? እያለች መጣላታቸውን ቀጠሉ እረባክሽ፣ ዝም በይ ሰላም፣ እረባክሽ ማርቲ፣ ትሰማሻለች እያለ ሲለም ምናትም ስትሰማ እኔ ምን ይመለከተኛል። ትሰማኛለህ? እሷ እኮ ቢያንስ ልጆቿን ይዛ ነው፣ እኔ ግን ያለ ምንም ነገር ነው። ልጄን በጉጉት እየጠበቅኩ ያለሁት እስኪ ንገረኝ። ዳጣ የኔ ልጅ ናት። ዳጣ የአንተ ልጅ ናት። የአንተና የእኔ ልጅ ከሆነች ለምንድን ነው የማትናገረው? እያለች ሁሉንም ነገር ተደብቃ ትሰማለች። አምላኪ ሆይ ምንድን ነው እያሰማኸኝ ያለኸው ህልም ነው በለኝ። ኧረ እባክህ እያለች ብትለምንም እንኳ ነገር ግን እውነታው በፍጹም ልትጋፈጥም እና ልትሸሸውም አልቻለችም። ከዛ ወይዘሮ ማርታ ሰተት ብላ ወደ እነሱ ጋር ስትገባ እያንዳንዱ ነገር ሰምቻችኋለሁ። ስለዚህ እውነቱን ተናገሩ። የእውነትም ዳጣ ያንተ ልጅ ናት። የእውነት ኤቢ እንዳለችው ያንተ ልጅ ናት። ምን? አልገባኝም። ኤቢ ደግሞ ምን ብላለች? እንዴ አንተ የማታውቀው በባለፈው እኮ የተጣላ ነው ኤቢ ያንተንና እንዲሁም ደግሞ የሰላምን የዲኤንኤ ውጤት አድርጋ ነበረ እና ያ ወረቀት የዲኤንኤ ውጤት ነበር ማለት ነው? አዎ፣ ነገር ግን ያ ወረቀት ትክክል አይደለም፣ ምክንያቱም ዳጣ ያንተ ልጅ እንዳልሆነች ነው የሚያመለክተው። ከዛም በኋላ ነው ዘንቼ የተጠቀመኩት። አረ እባክሽ፣ ታዲያ በፊትም ጠርጥረሽኝና ጭራሽ ኤቪንም ተባባሪ አርገሻት ነበር ማለት ነው? ማርቲ ቆይ እንደዚህ ያለ አሳፋሪ ድርጊት ታደርጊያለሽ ብዬ በፍጹም አልገምትም ነበር ብሎ ሲላት አይ አሁን የምየኖዳብዬ የሚባለው ነገር አለ። ስለዚህ አርፈህ የምጠይቅህን ጥያቄ መልስልኝ። የእውነትም አንተ እኔ ላይ ማቅጣሃል እንዴ ብላ ስትለው እባክሽ ተረጋጊ። ከዛ ሰላም፣ አንቺ ተናገሪ ብላ ብትላትም እንኳ አይትዬ፣ እኔ አንቺን ስለማከብርሽና አንቺን ስለምወድሽ ምንም ነገር መናገር አልፈልግም። እኔ አንድና አንድ የምፈልገው ነገር ቢኖር ልጄንና ልጄን ብቻ ነው። ስለዚህ ባልሽን ደግሞ ልጄን እንዲያመጣልኝ ንገሪው ብላ ላጥ ብላ ወደ ቤቷ ገባች። እናም ኤቢ የእውነትም ትክክልና ማለት ነው፣ እኔ ያን ጊዜ ልጅን ያለ ኩነኔዋ ነው የወቀስኳት የደበደብኳት ማለት ነው። ታዲያ ትክክለኛው የዲኤንኤ ውጤት የት ነው? ማን ቀይሮት ይሆን? እያለች ብቻዋን በሀሳብ መብሰልሰል ጀመረች። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቲ ቤተሰቦቼ እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ና ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰገናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዳጣና ናታንዬ ዳጣና ናታንዬ እኔ ምልሽ እስኪ ስሜትሽን ንገሪኝ ብሎ ሲላት አንተ ደግሞ ቆይ ስለምን ስሜት ነው የምታወረው ዛሬ ደግሞ የለላም ሮብሃል በዛ ላይ ደግሞ ለምንድ ነው ራስህን የምታበጃጀው ምን ማለት ፈልገሽ ነው እህ በቃ የሆነ ችግኮ የምትጠብስ ነው የሚመስለው ማለት ራስህን የምታስተካክልበት መንገድ በጣም ያስቃል ብላ ስትለው እንዴ ቆይ እኔ ምልሽ ዳጣ ሁለት አይነት ሰው ነሽ እንዴ? ምን ማለት ነው ደግሞ? አረ አረ ይደብራል ብላ ስትለው፣ እህ ታዲያ ቅድም በስልክ እኔን እንደዛ ስታማልኝ ለአምስት ደቂቃ እኮ ያለሁበትን ቦታ አላውቅም ነበር። ምን ማለት ፈልገህ ነው አልገባኝም? ስለምን አምስት ደቂቃ ነው የምታወራው? ነገርኩሽ እኮ በጣም ስታስደስኛል ነበር እንደ ስጀነጅኒ። ምን ስለምን ጅንጀና ነው የምታወራው? እና ስልክሽ የት ነበር? ትሰማኛለህ እኔ ከሰላም ጋር ስራ ሰርቼ ስመጣ፣ አሁን ትንሽ ላናድድህ ብዬ ነው ወደዚህ የመጣሁት። ሌላ የተፈጠረ ነገር የለም። እና ምንድን ነው? እኔ እንግዲህ የማቀው ነገር የለም። እኔ የማቀው ነገር አንተን ለማናደድ ወደዚህ መንጣቴ ነው። በቃ ዛሬ ተበልቻለሁ። በቃ ዛሬ ሁሉም ነገር ጉድ ሆኗል ማለት ነው። አልገባኝም፣ ምንድን ተፈጠረ? ብላ ስትለው ባክሽተይ፣ መስማት የለብሽም ብሎ ኤቢ ኤቢ ናት የዚ ሁሉ ተንኮል ለካ የኔን ስሜት ለማወቅ ነበር ማለት ነው ውሃን ስትጠቀምባት የነበረው፣ ብሎ ወደ ውሃ ሲሄድ እስኪ ንገሪኝ ውሃ የዳጣ ስልኬት አለ። እኔ እንጃ፣ ቅድም ፓስዋርድ ምናምን ብላ ለኤቢ ሰጥቻት ነበረ፣ ከዛም በኋላ ፀጉሬን አሻሻኝ ብላኝ ረስቸው መጣው። በጣም ተናደደ ናታን፣ በቃ አንቺ በጣም አረመኔ እና ክፉ ሴት ነሽ። ጠዋት ልቀየር እና ልለወጥ ብለሽኝ አልነበር እንዴ ታዲያ የጧቱ ምክሬ የት ሂዶ ነው እንደዚህ ባረመኔነት የተጫንሹ? ቆይ ለምንድነው እንደዚህ ያደረግሽው? ብሎ ሲጮህባት፣ ባክ ተረጋጋ፣ ተሰማኝ ያለህ እንደውም፣ ስሜትህን የገለገልኩ። ምን ማለት ፈልገሽ ነው ደግሞ? ለዳጣ ያለህን ስሜት ነው። እኔ በባለፈው ለእሷ ምንም አይነት ስሜት የለኝም ከእህትነት የዘለለ እያልክ ስትጎራል ነበር። እናስ ዛሬ ደግሞ ከሁሉም በላይ እንደምትበልጥና ገና ለመጀመሪያ ጊዜ በእሷ እንደደነገጥክ ስታወራ ሰምቻሃለሁኝ። እያንዳንዱ ነገር ይህን እንጉዲ አሳይልሃለሁኝ ብላ ለእናቷ ደወለች። ደውይ፣ እኔ የማፍርበት አንድም ነገር የለኝም። ታውቂያለሽ፣ አንቺ ግን መጥፎ ሴት ነሽ። እንደውም አንቺን ከዚህ በኋላ ማንም እንኳ አያፈቅርሽም፣ ማንም ዘወር ብሎ አያይሽም። ብሎ በጣም ሲናደድ ዳጣ ቆይ ምንድነው የተፈጠረው ነገር፣ አትናገሩም እንዴ? ይህ ሁሉ በአንቺ ምክንያት ነው ብላ ስትል አርፈሽ ተቀመጭ ትሰምኛለሽ የጥያጣ አንድም ምክንያት የለውም። ሁሉ ምክንያትሽ አንቺና አንቺ ነሽ። ይሄ ክፋትሽና ይህ አረመኔነትሽ መቼ እንደሚለቅሽ ባላውቅም እንኳ፣ አንቺ ግን ትክክለኛ ሴት አይደለሽም ብሎ አላት። ወይዘሮ ማርታ ስትመጣ እያንዳንዱ ነገር ድብልቅ ልቁን አወጣችው። ከዛ ዳጣ አላስችላ ሲል እትዬ እባክሽ እስከ ዛሬ አንቺ ምን ያህል እንደማከብርሽ እና ምን ያህል እንደምወድሽ ታውቂያለሽ። ባክሽ ሊያጣ ዛሬ ብዙ ነገር ስለሰማሁኝ አንቺን መስማት አልችልም። አይ ትዬ መስማት አለብሽ። እኔ አንድ ተራ ሰው ነኝ እና ደግሞ ነገ ልሂድ ዛሬ ልሂድ ምንም የማውቀው ነገር የለኝም። ነገር ግን ይቺ ኤቢ የምትባል ልጅ የእውነትም የአንቺ ልጅ መሆኑ ራሱ በጣም ያጠራጥራል። ታውቂያለሽ፣ ሁሌ በክፋት እንዴት ተሞላች። ክፋት የት እንደሚያደርሳት እንኳ አላውቅም። እኔ ግን ናታንን ዛሬም ሆነ ነገም በወንድምነት እንጂ በሌላ አይነት ነገር አስቤውም አላውቅም። ምክንያቱም የራሴ በጣም ብዙ ምክንያቶች ስላሉኝና የራሴን ህይወት ገና አጣፍጨ ስላልጨረስኩኝ ምንም ነገር እንዲት ጠረጠይም ሆነ ምንም ነገር እንዲታደርጊ እኔ አልጠይቅሽም። ስለዚህ ልትረጅኝ ይገባል ብላ ተናግራ ስትወጣ ወይዘሮ ማርታ ኤቪ ላይ ተናደደችባት። ኤቪ ግን መች ነው ወደ ትክክለኛ ህይወትሽ የምትመለሹ? ለምንድን ነው እንደዚህ የምታደርጊው? እኔ እናትሽ እንኳ አባትሽን ሁሌ እንዳመንኩትና እንደወደድኩት እንዳፈቀርኩት ነበር። በቃ አንቺ ልጅ አልፈልግሽም ካለሽ አልፈልግሽም አይደለም መብቱ አይደለም እንዴ? እሱ የፈለገውን ሴት የመምረጥ መብት አለው። በቃ ብላ ስትላት እማዬ፣ አንቺ ሁሌም የምታደዩው ወይ ለናታን ወይ ለዳጣ ወይ ለውሃ ነው፣ እኔን ወደሽኝ አታውቂም። አቦ በቃ የራስሽ ጉዳይ። እንዴም ማዬ፣ እንደዚህ ብለሽ እኮ ተናግረሽኝ አታውቂም። ትሰምኛለሽ? አሁን የራሴ ብዙ ጣጣዎች አሉብኝ። ስለዚህ አሁን ከጠገቤ ብትርቂ ይሻልሻል ብላ ትታት ሄደች። ወይዘሮ ማርታ ሰላምዬን ሁሉንም ነገር አናገረቻት። እስኪ ንገሪኝ የእውነት አንቺ ልጅ አለሽ? አዎ፣ ከረጅም ዓመታት በፊት እጅግ የምወዳት አንዲት ልጅ ነበረችኝ እና ምን ይታወቃል ብለሽ ነው ታዲያ? በአጋጣሚ አጣኋት እኮ። ምን ማለት ነው? እና የእውነትም ማለቴ ከኔ ባልጋ ግንኙነት አለሽ? እኔ እንግዲህ አላውቅ። ምን ማለት ፈልገሽ ነው? ምክንያቱም እኔ ያኔ እምሰራው መሸታ ቤት ስለነበረ በጣም ሰዎችን ለማዝናናት ነበር እና ደግሞ በአጋጣሚ ያን ጊዜ ያንቺ ባለቤት እና ወንድሙ መጥተው ነበር። ከዛስ? ከዛማ ጠጥቼ ስለነበረ ከማን ጋር እንዳደርኩ አላውቅም። በኋላ ግን ነፍሰ ጡር መሆኔን አወቅኩኝ። ከዛስ? እህያ ላይ ስጠይቃት፣ ከዛማ ያው ጧት ስነሳ በቃ ወንድሙ መጥቶ አስፈራርቶኝ፣ ትሰምኛለሽ? የሆነ ነገር ቢፈጠር ምናምን ብሎ አስፈራርቶኝ ሄደ። ማለት የደረጀ ወንድም? አዎ እና ታዲያ የደረጆ ወንድም ነው ማለት ነው አንቺ ጋር አብሮ ያደረው። እሱንማ እኔ እንዴት ላውቅ እችላለሁኝ? ነገር ግን ልጅስ እስከምትወለድ ጠብቀው፣ እንዲሁም እኔም ስራዬን እየሰራሁኝ ዝም ብለው ነበር። ግን ልጄን በሆስፒታል ስለነበረ የወለድኳት ከሆስፒታል ይዘው ሂደው የት እንደወሰዷት አላውቅም። እና እኔም ለረጅም ዓመታት ልጄን ስፈልግ ወንድሙንም እንደዛ ሳናድደውና እንደዛ ስጠይቀው በስተመጨረሻ የት እንደሄደ አላውቅም። ውጭ ሀገር ሄዷል እሱማ። በቃ እኔ የምፈልገው የልጀን እውነታና እውነታ ብቻ ነው እትዬ እንጂ ያንችን ህይወት በፍጹም አልፈልግም። ሲቀጥል ደግሞ እኛ ልጀን የወለድኳት በፍቅር ሳይሆን በትንሽ ቅጽበታዊ ነገር ነው። ቢሆንም ግን ልጀን እፈልጋታለሁ፣ ልጅህን እናቴ እያለች ይሆናል ብላ አለች። እና ታዲያ አንቺ የእውነት ዳጣ የእኔ ልጅ ናት ብለሽ ትጠረጥሪያለሽ እንዴ? እትዬ እንዴ ላውቅ እችላለሁ። ብቻ ግን እኔ ዳጣንም ሳያት ሆነ ኤቪንም ሳያት እንዲሁም ደግሞ ውሃንም ሳያት የገዛ ልጄን ደስ እማስታውሰው፣ ምንም ይሁን ምንም እኔ ልጄን ላገኛት እፈልጋለሁ እና ልትረጅኝ ይገባል ብላ አለች። አቶ ደረጀ እክፍሉ ገብቶ በቃ መቁነጥረጡን ቀጠለ። ደረጀ አሁን ምንም እንድትዋሸኝ አልፈልግም እና ልትነግረኝ ትችላለህ። ደሬ ቆይ ምን ልንገርሽ? ነገርኩሽ እኮ እመኝ። እኔ ባንቺ ላይ አልማገጥኩብሽም። እኔ ባንቺ ላይ በፍጹም ሌላ ሴት አልደረብኩም። ለምንድን ነው የማትረጅኝ ማርቲ? እያለ ሲላት እና ታዲያ እውነታው ምንድን ነው እስኪ ንገረኝ። እስኪ ትክክለኛው እውነታ ያለው ማን ጋር ነው? እኔም እኮ ግራ ገባኝ እንዴ! አረረን የማስቡ ሰው አስቡ አስቡ እያለች ተናደደች። እባክሽ ወንድሜ ስታገኝ ሁሉንም ነገር ይነግርሻል ብሎ አሁንም ዝም ብሏት ሄደ። ውሃዬ ጣን ሂዳ በጣም ይቅርታ ስልኳን የሰጠሁት እኔ ነበርኩኝ ብላ ስትል እባክሽ ውሃ አንዳንድ ጊዜ የዋሃትሁኜ እህትሽ ምን አይነት አረመኔና ጨካኝ ልጅ እንደሆነች ታውቂያለሽ አሁን ናታን ባንችና እንዲሁም በዛች በኤቢ ምክንያት ቤቱን ጥሎ ሊወጣ ነው እስኪ ተመልከች ብላ ስትል ቆይ ለምንድን ነው ጥሎ የሚወጣው እሱን አላቅልሽም ነገር ግን ይሄንን አጉል ጅልነትሽንና የዋህነትሽን መተው አለብሽ ካልሆነ ግን ከኔ ጋ ነው የምትጣዩ ብላ አለቻት ሰላምዬ ቁጭ ብላ እያወራች ባለበት ጊዜ ዳጣን፣ እኔ ምልሽ፣ ቆይ፣ ለምንድን ነው አንቺ ናታነን ሽማትዩ? ምን ማለት ፈልገሽ ነው? ሰላምዬ፣ እሱ በፍቅር አይን እያየሽ ና፣ እንደዚህ እንደ ዳይመንድ እንደ ወርቅ እየፈራሽ፣ ለምንድን ነው እንደዚህ አንቺ የምትኮሪበት? ምን ነው ኮራሁበት እንዴ? አረን ያልኮራሁበትም። ትሰሚኛለች ሰላምዬ፣ እኔ በጣም ነው የማከብርሽ የምወድሽ፣ ነገር ግን እመኝኝ፣ በፍጹም እሱን እንደምንም አይቼው አላቅም። ምን ማለት ፈልገሽ ነው? እንደ ፍቅረኛ አይቸው አላቅም ማለት ፈልጌ ነው፣ እንደ ወንድም ነው እንጂ እንግዲህ ሰላምዬ። ትክክለኛ ልጇ ዳጣ ትሆን ወይስ ደግሞ ሌላ የተደበቀ ሚስጥር አላት? ውዴ የህያ ቤት ቤተሰቦቼ፣ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ከዚህ ምን ተማር? የእውነትም የሰላም መልካምነት እና እንዲሁም ዳጣ ደግሞ ቤተሰቦቿን ትወቅ እናቷን ትወቅ እያልን እኛም በአክብሮት እንጠይቃለን። በቀጣይ ምን ጠብቅ? በቀጣይ እንግዲህ ናታንና ዳጣ ፍቅረኛሞቹ ነው። ኤቢ ደግሞ ስትቃጠልና ስትነድ ማየት እንፈልጋለን። አቶ ደረጀ አውሮፓ ሂዶ ዲኤንኤው ሊያደርግል